ሰላም ጤና ይስጥልኝ፣ እንደምን አላችሁ? ወደ ዩትብ ቻናል ተከታታዮች፣ ይህ ልጆችና ልጆችን ጉዳዮች እንዲሁም ሲንግል ወላጆችን የምናበረታታበት ቻናላችን ነው። ቤተል ነኝ። እንኳን ለእናቶች ቀን በሰላም አደረሳችሁ። ዛሬ እንግዲህ የእናቶች ቀን እንደመሆኑ መጠን እናቶች ይህን በደንብ ከፍ ለማድረግ ነው የመጣ ነው። በተለይ ደግሞ ልጆቻችሁን ብቻችሁን ሆናችሁ የምታሳድጉ ጀግና እናቶች እንኳን ለእናቶች ቀን በሰላም አደረሳችሁ። እንኳን ለወላጆች ቀን በሰላም አደረሳችሁ። ምክንያቱም ለእናንተ የእናቶች ቀን ብቻ ሳይሆን የወላጆችም ቀን ጭምር ነው። ምክንያቱም ለልጆቻችሁ እናትም አባትም ስለሆናችሁ የሁለቱንም አስተዋጽኦ እኩል በደንብ አድርጋችሁ እየተወጣችሁ ስለሆነ እንኳን አደረሳችሁ። እንደገና ደግሞ ከዚህ በኋላም ላለው ደግሞ ልጆቻችሁን የምታሳድጉበት እድሜና ዘመን መልካም የእናቶችና መልካም ልጆቻችሁን የማሳደግ ጊዜ እንዲሆንላችሁ በጣም እመኝላችኋለሁ ማለት ነው። እናትነትን እንዴት አያችሁት? እናትነት እንዴት ነበረ? በጥቂቱ እኔ ጋር ያሉትን ጥቂት ነገሮች ልበላችሁ። ዛሬ እናቶች ቀን እንደመሆኑ መጠን የእናቶችን ከፍ የምናደረግበት ቀን ነው ብያለሁ ገና ከመግቢያው ስንጀምር ማለት ነው። ስለዚህ እናቶችዬ፣ እንዴት ነበር ልጅ ከማሳደግ ከልጆች ጋር ያለው ቻሌንጅ? የምታሳልፉት እያንዳንዱ ነገር ከልጆች ጋር በምን መልኩ ነው? እንዴት እስዬ ሄደላችሁ ነው? እናትነት እንዴት ነው ለእናንተ? እናትነት በምን ቃል ወይ ደግሞ እናትነት እንዴት ብላችሁ ነው የምትገልጹት? እሱን ደግሞ በጥቂቱ ኮመንት ላይ አስቀምጡልኝ። አየዋለሁ ማለት ነው እኔ ጋር ያለውን ነገር ግን ጥቂት ነገር ልበላችሁ። እናትነት የሚጀምረው ገና ልጅ በሆዳችን ወይም ደግሞ ከተረገዘበት ጊዜ ጀምሮ ነው ማለት ነው። እያንዳንዱ ደቂቃ፣ እያንዳንዱ ሰከንድ በሚያልፍበት በሚሄድበት፣ በዛ በእርግዝና ሰዓት የሚያጋጥመን የሕመሙ ቻሌንጁ፣ ሆርሞን መቀየሩ ከዛ ጊዜ ጀምሮ እናትነት ይጀምራል ማለት ነው። ከዛ ደግሞ ከተወለደ በኋላ ለመውለድ ያለው ስቃይ፣ በምጥ የምትወልዱ እንደገና፣ በሲ ሴክሽን በሰርጀሪ የምትወልዱ እናቶች እሱ ደግሞ ሌላ ራሱን የቻለ ትልቅ እናት የምትወጣው ቻሌንጅ ነው። በምጥም የምትወልድ እናት በጣም ስቃዩዋ እጅግ ብዙ ነው። በምጥ የወለዳችሁ ታውቁታላችሁ ማለት ነው። በሰርጀሪ የሚወልዱ እናቶች ራሳቸውን ሸጠው ፈርመው፣ ሕይወታቸው ቢያልፍ ላይጠየቁበት ሰርጀሪ የሚሰሩት ሐኪሞች ላይ ጠየቁበት ፈርመው ባለቤት ፈርሞ አጠገብ ያለ ሰው ፈርሞ ህይወታቸውን ሸጠው የልጆቻቸውን ህይወት የሚያቆዩበት ትልቅ የወላጅነት ፕሮሰስ ነው እና ከዛ ጀምሮ ይጀምራል ማለት ነው፣ ቻሌንጁ ከዛ ከተወለዱ በኋላ እያንዳንዱ ቀን፣ እያንዳንዱ ደቂቃ ሲያልፍ ከልጆቻችሁ ጋር የምታሳልፉት እያንዳንዱ የህይወት መስመር ወላጅነትን የሚፈትን እንዲሁም ደግሞ ልጆች ወደ እናንተ ህይወት በመምጣታቸው የምታገኙት በጣም ብዙ በረከቶች አለ። ልጆቻችሁን ስታዩ ነገን ተስፋ የምታደርጉበት፣ ልጆቻችሁ እንዴት ማሳደግ እንዳለባችሁ የምትማሩበት፣ ህይወታችሁን አብዴት ማድረግ እንዳለ ልጆቻችሁ የምትሰዋቸው በጣም ብዙ ነገሮች አሉ። ከሶሳይቲ አንጻር፣ ከኑሯችሁ አንፃር፣ ከመውጣት መግባታችሁ አንጻር፣ ከተለያየ ነገር አንጻር ማለት ነው። ስለዚህ በዛ ሁሉ ነገር ውስጥ ስታልፎ ስታልፉ ያ እናንተ ወላጅነት ወላጅ መሆናችሁን የምታሳዩበት ወይም ደግሞ የምታንጸባርቁበት አንዱ የህይወት አካል ነው ማለት ነው ነው። በመቀጠል ደግሞ ብቻችሁን ደግሞ ስትሆኑ እሱ ደግሞ በጣም ይለያል። ምክንያቱም የአባትንም የእናትንም አስተዋጽኦ ወስዳችሁ ሁለቱንም ስሜት አስታርቃችሁ እኩል ልጆቻችሁን በጣም በጥበብና በማስተዋል አሳድጋችሁ ለቁም ነገር ማብቃት ደግሞ እሱ ደግሞ የተለየ ጥበብና እውቀት ይፈልጋል ማለት ነው። ስለዚህ እናቶች ይህንን ነገር ነገርነ እናትነት ለእኔ በጣም ማለት ዛሬ እንደዚህ ነው እንደዚህ ነው ብዬ ማብራራላችሁ ሳይሆን ለገልጽላችሁ ማልችለው ጥልቅ ሚስጥር ያለው እግዚአብሔር ልጆችን ስፔሻሊ ከእናት ጋር ኮኔክት እንዲያረጉ የፈጠረበት መንገድ በጣም የተለየ ነው እና ወላጅነት እንዲህ ነው ብዬ የማብራራው ጉዳይ አይደለም። እለት በእለት የምትማሩበት፣ እለት በእለት የምትለወጡበት፣ እለት በእለት እራሳችሁን ከአንድ ምዕራፍ ወደ አንድ ምዕራፍ የምታሻግሩበት ልጆቻችሁ ብቻ አይደለም ባይዘ ወይ የሚያድጉት እናንተም አብራችሁ የምታድጉበት የህይወት መስመር ነው። ምክንያቱም ለልጆቻችሁ የምታደርጉት እያንዳንዱ ነገር ውጭስ ሮንግ ከሆነ ሮንግ መሆኑን የምታውቁበት ሮንግ መሆኑን አውቃችሁ ደግሞ የምታሳዩበት መንገድ እናንተ አብዴት ራሳችሁን እንድታደርጉ የሚያደርጋችሁ መንገድ ነው ማለት ነው። ስለዚህ ይሄ የምትማሩት የህይወት የምትመጡበት የህይወት መስመር በራሱ ሌላ አንድ ራሱን የቻለ ትምህርት ቤት ነው። እኛም ይመስለን ልጆቻችንን እያሳደግን ነው፣ ግን አይደለም። እኛም አብረን እያደግን ያለ ነው የምናውቀውን ነገር ለምሳሌ በፊት ኃይለኛ የነበረን ከወጣው ከወረደው ጋር የምንጣላ ፋይት የምናደርግ ምናምን የነበረን ሰዎች ልክ ልጆች ሲኖሩ ግን አይ መኖር አለብን፣ መምታት እንዳለ መመታትም አለ። አንድ ቀን ደግሞ ድንገት አጎልሞታ መኝ መጡኝ ከልጆቼ ላይ ቢያስቀረኝ እንደዚህ ቢሆን ደግሞ እንደዚህ ቢሆንስ ብላ ነገ ነግሮችን የምናስብ እናገናዝብበት፣ ራሳችንን የምናስተምርበት አላስፈላጊ ካራክተር ከነበረን ያንን የምንተውበት ልጆቻችንን ብቻ ሳ ራሳችንን አብዴት የምናደርግበት ትልቅ የህይወት መስመር ነው እና የሰው ልጅ ይባላል እኮ እንደውም። መማር አለበት፣ መውለድ አለበት። አንድ ነገር ይ አይ ሲወልድ ያውቀዋል፣ ሲወልድ ይረጋጋል። ይውለድ ሲያገባ ነበር ሲወልድ ይረጋጋል ምናምን የሚባል ራሱ አባባል አለ። ይሄ ማለት ማለት ነው። ልጆቹን ለማስተማር፣ ልጆቹን ለማኖር፣ ልጆቹ ላይ ነገውን ተስፋ የሚያደርግ ሰው ልጆቹ ላይ በጣም ይሰራል እና ልጆቹ ላይ ሲሰራ ራሱም እየተሰራ ነው የሚሄደው። ስለዚህ ወላጅነት፣ እናትነትን እንዲህ ነው ብዬ የማብራራው ነገር አይደለም። በጣም ጥልቅ የሆነ ትልቅ ትልቅ ትልቅ ተፈጥሮ ነው፣ እግዚአብሔር ለሰው ልጆቹ የሰጠ ማለት ነው። ስለዚህ ወላጆችዬ ወላጆች የሆናችሁ በሙሉ እንኳን እግዚአብሔር ረዳችሁ። ስፔሻሊ እናት የሆናችሁ ከእናትም ደግሞ ብቻችሁን ልጆቻችሁን በተለያየ ሕይወት አጋጣሚ የምታሳድጉ እናቶች እንኳን እግዚአብሔር ረዳችሁ። እንኳን ለወላጆች ቀን አደረሳችሁ። እንኳን ለእናቶች ቀን አደረሳችሁ። ቀሪ ዘመናችሁ ይባረክ። በተቻላችሁ መጠን ከልጆቻችሁ ጋር ያላችሁን ኮኔክሽን አጥብቁ። ልጆቻችሁ ላይ ስሩ። ነገ ትልቅ ደረጃ ደርሰው ሀገርን የሚያስጠሩ እናንተን የሚያስጠሩ እግዚአብሔር የሚፈሩ ልጆችን ለማፍራት በዛ ውስጥ በጣም ትልቅ ጥረት እንድታደርጉ ምክሬ ነው። ምክንያቱም ከተፈጠሩ በኋላ ልጆች እግዚአብሔር አምኖ አምኖብን አምኖብኝ እኔ ልጄን ተሰጥቶኛል። አምኖብኝ ትችላለች፣ ማሳደግ ትችላለች፣ ማስተማር ትችላለች፣ ነገ ትልቅ ደረጃ ማድረስ ትችላለች፣ አቅሟ አላት ብሎ እግዚአብሔር እንኳን አምኖብኝ ለእኔ ልጁን ሰጥቶኛል በጣም የተወደደ ሊሰቶኛል። ስለዚህ እግዚአብሔር ደግሞ አምኖብኝ ለእኔ ይህን ኃላፊነት ከሰጠኝ ኃላፊነት መውጣት ግዴታ አለብኝ። በተለያዩ ምክንያቶች ባልቻልንበት ምክንያቶች ልጆቻችንን ማሳደግ ባልቻልንበት፣ በኢኮኖሚካል ሊሆን ይችላል። በተለያየ ምክንያት ልጆቻችን ላይ መስራት ያልቻለን ሰዎች ከዚህ በኋላ ላለው ነገሮችን እያስተካከላችሁ ልጆቻችን በጣም በተገቢው መንገድ እንድታሳድጉ ምክሬ ነው። እንደግሞ በቦታው ላይ ሆናችሁ ልጆቻችሁን በኃላፊነት ወስዳችሁ እያሳደጋችሁ እያስተማራችሁ ያላችሁ ወላጆች ደግሞ ከዚህ በላይ ጠንክሩ። ለሌሎች እናት ወላጆች ምስክር ሆኑ። ብቸኛ ወላጆች፣ ብቸኛ እናቶች፣ ይሄ የእናንተ ቤት ነው፣ የእናንተ ፔጅ ነው። ገብታችሁ ኮመንት ላይክ ስጡ። ገብታችሁ ኮመንት አድርጉ፣ ሀሳባችሁን አምጡ፣ ሼር እንደራደጋለን። በጣም ጀግና ናችሁ። እንኳን ለእናቶች ቀን አደረሳችሁ። ከዚህ በኋላ ላለውም ህይወት መስመር ጠንክሩ። ልጆቻችሁ እናንተን ሲያዩ እናንተን ሲያዩ ይበረታል። ልጆች እናንተን ሲያዩ ጥንካሬ ምን እንደሆነ ይማራሉ። ልጆች እናንተን ሲያዩ ህይወትን እንዴት ማስቀጠል ማስኬድ እንዳለባቸው ይማራሉ። በንዘላለነት ችሎታችሁን ፌል እንዳታደርጉ ላለሁ ይህ ልጆች እና ልጆች ጉዳዮችን የምንከታተልበት ቻናላችን ነው። በድጋሚ እንኳን ለእናቶች ቀን በሰላም አደረሳችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ቻው።